ሰላምና ጤና ይስጥልን ውድ አምዛራ ሚዲያ ዜና ቤተሰቦች፣ ለአሁኑ የተመራረጡ መረጃዎችን ይዘን ወደ እናንተ መተናል። በቅድሚያ ማባየት ነጥቦቹን እንጠቁማችሁ። ከፌዴራል መንግስት ውጥ የጸጥታ ኃይሎች መካከል የሚሊሻ ኃይሎች ከሚሰጣቸው ግዳጅ ላይ በገፍ እየከዱ ስለመሆናቸው ተመላከተ። በአማራ ክልል በሚከናወነው በሜካናይዝድ ዘዴ የተደገፈ ጦርነት ውስጥ የሚሊሻ ኃይሉ ትልቁን ድርሻ የሚወስደው ሲሆን ከሰሞኑ በግዳጅ ላይ ያሉ የሚኮበልለው የሚሊሻ ቁጥር በማሻቀብ ላይ መሆኑ ተመላክቷል። ቀዳሚ ጉዳያችን ነው። በአማራ ክልል በፌዴራል መንግስቱና በፋኖ ኃይሎች መካከል የሚካሄደው ጦርነት ተጠናክሮ በቀጠለበት በአሁኑ ወቅት የፋኖ ኃይሎች ሰራዊታቸውን በማስመረቅ ላይ ይገኛሉ ተባለ። ነው የፋኖ ኃይሎች በአንድ ወገን እየተዋጉ በአንድ ወገን ደግሞ ሰራዊታቸውን እያሰለጠኑና እያደራጁ መሆናቸውን በተለያየ ጊዜ የሚወጡ መረጃዎች ያስረዳሉ። እንቃኘዋለን። ከሰባት መቶ ያላነሱ አጥፍቶ ጠፊ ድሮኖች አማራ ክልል የገቡ ሲሆን ስምሪት ሊሰጣቸው እንደሆነ ተመላከትም። የመከላከያ መረጃ ደህንነት አገልግሎትና የብሔራዊ መረጃና ደህንነት አገልግሎት የከፍተኛ የስራ ኃላፊዎች ምስጢራዊ ስብሰባ ማድረጋቸው የተመላከተ ሲሆን ሁለት መሰረታዊ ነጥቦች ላይ ስምምነት ላይ መድረሳቸውን የመረጃ ምንጮች ገልጸዋል። አብረውን ከቆዩ ያደምጡታል። የኢትዮጵያ ሃይማኖት ተቋማት ጉባኤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህናትና ምእመናን ላይ ግድያና ስቃይ መፈጸሙን የሰሙት በታላቅ ድንጋጤና ሐዘን ውስጥ ሆነው መሆናቸውን ባወጡት መግለጫ ይፋ አድርገዋል። መሰል ተግባራት በተለያዩ ወቅቶች ሲፈጸሙ እንደነበር አስታውሷል። ጉባኤው የቤተ ክርስቲያኗን የዛሬውን የሐዘን መግለጫ ተመልክቻለሁ ብሏል። የምንመለከተው ጉዳያችን ነው። ህወሓት ጠቅላይ ሚኒስትር አብይ አህመድ በትግራይ ህዝብ ሞትና ስቃያፍ የዘነው ሲል ከሰሰም። ድርጅቱ ባስተላለፈው መልእክቱ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ላይ ባደረጉት ንግግር የትግራይ ጦርነት የሁለት ወራት ጦርነት ነበር በማለት በትግራይ ላይ ላለፉት አምስት ዓመታት የቀጠለውን የዘር ማጥፋት ዘመቻ አቅለው ለማቅረብ ሞክረዋል በማለት ከሷል። እንመለከተዋለን። የግብፁ ፕሬዝደንት አብዶል ፈታ አል ሲሲ የኤርትራ ሉዓላዊነቷንና የግዛት አንድነቷን እንድታስጠብቅ ግብፅ ድጋፍ ለማድረግ ቁርጠኛ መሆኗን አስታወቁም። ክቡራን የአምዛራ ሚዲያ ቤተሰቦች እኔና ሌሎች ጉዳዮቹን ወደ እናንተ እናቀርባለን። አብራችሁን ቆዩም። አሁን ወደ ዝርዝር ዘገባው እናልፋለን። ከፌዴራል መንግስቱ ጥምር የጸጥታ ኃይሎች መካከል የሚሊሻ ኃይሎች ከሚሰጣቸው ግዳጅ ላይ በገፍ እየከዱ ስለመሆናቸው ተመላከተም። በአማራ ክልል በሚከናወነው በሜካናይዝድ የተደገፈ ጦርነት ውስጥ የሚሊሻ ኃይሉ ትልቁን ድርሻ የሚወስደው ሲሆን ከሰሞኑ በግዳጅ ላይ ያለ የሚኮበልለ የሚሊሻ ቁጥር በማሻቀብ ላይ መሆኑ ተመላክቷል። በተለይ በጎጃምና በወሎ ቀጠናዎች የሚከዱ የሚሊሾች መበራከታቸውን የሚወጡ መረጃዎች አስረጅ ናቸው። በወሎ ቀጠና በትናንትናው ዕለት ብቻ በቁጥር ደረጃ ከ11 ያላነሱ የሚሊሻ ኃይሎች ከነሙሉ ትጥቃቸው የፓርናሮችን የተቀላቀሉ ሲሆን በጎጃም በተመሳሳይ የክህደት መጠኑ እየተበራከተ እንደሚገኝ ለአምዛራ ሚዲያ የደረሰው መረጃ ያስረዳል። ከፌዴራል መንግስቱ አክቲቪስቶች የሚወጡ መረጃዎች እንደሚያስረዱት የሚሊሻ ኃይሎች የአማራ ኃይሎችን በአማራ ለማስመታት በማገልገል ላይ ናቸው። ከሰሞኑ ታዲያ ውሉ በግልጽ ባልታወቀ ሁኔታ በመኮብለል ላይ ሲሆኑ የፋኖ ኃይሎችም ካሁን ቀደም ያደርጉባቸው የነበረውን ምርመራ ለዘብ አድርገው እየተቀብሏቸው እንደሚገኙ ነው ምንጮች የተናገሩትም። በአማራ ክልል በፌዴራል መንግስቱና በፋኖ ኃይሎች የሚካሄደው ጦርነት ተጠናክሮ በቀጠለበት በአሁኑ ወቅት የፋኖ ኃይሎች ሰራዊታቸውን በማስመረቅ ላይ ይገኛሉ ተባለም። የፋኖ ኃይሎች በአንድ ወገን እየተዋጉ በአንድ ወገን ደግሞ ሰራዊታቸውን እያሰለጠኑና ና እያደራጁ መሆናቸውን በተለያዩ ጊዜ የሚወጡ መረጃዎች ያስረዳሉ። በትናንትናው ዕለት ብቻ በተለይ በወሎ ቀጠና የደጋው መብረቅ የሚል ስያሜ የያዙ ግዙፍ የፋኖ ሰራዊቶች መመረቃቸውን የሚያመላክቱ መረጃዎች ወጥተዋል። የደጋው መብረቅ ክፍለ ጦር ከስድስት ወራት በላይ ሲያሰለጥናቸው የነበሩ እጩ ኮማንዶዎችን በታላቅ ድምቀት ሲያስመለከት፣ ሲያስመርቅ ተስተውሏል ተብሏል። በወሎ ቀጠና የደጋው መብረክ ክፍለ ጦር ከስድስት ወራት በላይ የኮማንዶ ሳይንስን በተግባርና ና በጽንሰ ሀሳብ ደረጃ ሲያሰለጥናቸው የነበሩ እጩ ኮማንዶዎች ናቸው የተባሉ ኃይሎች ጥቅምት ሀያ ቀን 2018 ዓ ምት በታላቅ ድምቀት ማስመረቁን የመረጃ ምንጮች በላኩት መረጃ ተመላክቷል። የወሎ ቀጠና ከሰሞኑ ባካሄደ ውጊያ መጠነ ሰፊ ወታደራዊ ድል ያስመዘገበ ሲሆን የፌዴራል መንግስቱ በበኩሉ ህወሓትና ሻቢያ በወሎ በኩል ሰርገው ገብተው ወጎኝ ማለቱ የሚዘነጋ ነጥብ አይደለም። ከሰባት መቶ ያላነሱ አጥፍቶ ጠፊ ድሮኖች አማራ ክልል የገቡ ሲሆን ስምሪት ሊሰጣቸው እንደሆነ ተገለጸም። የመከላከያ መረጃ ደህንነት አገልግሎትና የብሔራዊ መረጃ ደህንነት አገልግሎት ከፍተኛ የስራ ኃላፊዎች ሚኒስትራዊ ስብሰባ ማድረጋቸው የተመላከተ ሲሆን ሁለት መሰረታዊ ነጥቦች ላይ ስምምነት ላይ መድረሳቸውን የመረጃ ምንጮች ገልጸዋል። የመጀመሪያው ነጥብ እየተመረዙ ምግቦችን ወይም ወታደራዊ ሬሽኖችን ስርጭት ማድረግ ሲሆን፣ ሁለተኛው ደግሞ አማራ ክልል የሚገኙ ከሰባት መቶ ያላነሱ አነስተኛ ድሮኖችን ስምሪት መስጠት የሚለው እንደሆነ ምንጮች ተናግረዋል። ሁለተኛ ውሳኔ የተሰጠበት ጉዳይ አነስተኛ አጥፍቶ ጠፊ ድሮኖች ወደ ስምሪት ማስገባት ላይ ውሳኔ ተላልፏል ተብሏል። ወደ 700 ገደማ የሚጠጉ አነስተኛ አጥፍቶ ጠፊ ድሮኖች ወደ አማራ ክልል የገቡ ሲሆን ስምሪት እንዲያደርጉ መግባባት ላይ መዳረሱ ነው የተመላከተው። በተለይ ሙሉ የገቡ ከ160 ያላነሱ አጥፍቶ ጠፊ ድሮኖች በአስቸኳይ ወደ ስራ እንዲገቡና ሙከራ እንዲደረግባቸው ውጤታማነታቸው ተመዝኖም ሪፖርት እንዲደረግ መመሪያ መውረዱን ከውስጥ ምንጮች የተገኘው መረጃ አስረጅ ነው። የድሮን ሲስተም ኢንጂነር ባለሙያዎች እንደሚሉት አጥፍቶ ጠፊ ድሮኖች በአነስተኛ ዋጋ ገበያ ላይ የሚገኙ በመሆናቸው መንግስት በስፋት ሊጠቀምባቸው ሊሰራቸው ይችላል። ባለሙያዎች በመካከልም እነዚህ ድሮኖች ዝቅ ብለው ስለሚበሩ ድምጻቸው የሚሰማ በመሆኑ በቀላሉ ሊመቱና ጉዳት ሳያደርሱ የሚቀሩበት እድል መሰፊ እንደሆነ አብራርተዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህናትና ምእመናን ላይ ግድያና ስቃይ መፈጸሙን የሰሙት በታላቅ ድንጋጤና ሀዘን ውስጥ ሆነው መሆኑን ባወጡት መግለጫ ይፋ አድርገዋል። መሰል ተግባራት በተለያዩ ወቅቶች ሲፈጸሙ እንደነበር አስታውሷል። ጉባኤውም ጉባኤው የቤተ ክርስቲያኗን የዛሬውን የሀዘን መግለጫ ተመልክቻለሁ ብሏል። በኦሮሚያ ክልል በአርሲ ዞን በጉና በመርቲ በሽርካ በሆሎንቆ ዋቢ ወረዳዎች በአንጋፋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮችና ካህናት ላይ እየደረሰው እየደረሰ ያለው ግድያና ስቃይ ከዕለት ዕለት እየጨመረ መምጣት ማምጣቱን ተረድተናል ሲል አመልክቷል። ይህን ግድያና እንግልት የፈጸሙት አካላት ማንነታቸው ያልታወቀ ታጣቂዎች እንደሆኑ መረዳት ችለናል ብሏል። ጉባኤውም ጉባኤው በተፈጸሙ አሰቃቂ ግድያ የተሰማውን ጥልቅ ሀዘን ለቤተ ክርስቲያኒቱ አባቶችና መሪዎች፣ በተለይም ለተጎጂ ቤተሰቦች ይድረስልን ብሏል። መንግስት የዜጎችን በሰላም ወጥቶ የመግባት ነፃነት የማረጋገጥ ዋነኛ ኃላፊነት ያለበት በመሆኑ ችግሩ ከዚህ በላይ ተባብሶ ተጨማሪ ሀዘንና ሰቆቃ ከመከሰቱ አስቀድሞ አስፈላጊውን የህግ ማስከበር ስራ እንዲሰራ ጉባኤው በአጽንኦት አሳስቧል። ሁሉም የሃይማኖት ተቋማትና ህብረተሰብ ይህን ተስፋ የጭካኔ ተግባር በአንድ ድምፅ በግልጽ ማውገዝና ከህግ አካላት ጋር በመተባበር ወንጀለኞች ለፍርድ እንዲቀርቡ የበኩሉን ሚና እንዲወጣ መጣደራ ብሏል። በተያያዘ መረጃ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በምዕመኖቿ ላይ በምስራቅ አርሲ ሀገረ ስብከት የተፈጸመውን ግድያ የሰብዊ ድርጊት ሲል ገልጾ በጽኑ አውግዞታል። ህወሓት ጠቅላይ ሚኒስትር አብይ አህመድ በትግራይ ህዝብ ሞትና ስቃይ እያፌዙ ነው ሲል ከሰሰ። ድርጅቱ ባስተላለፈው መልእክቱ ነው። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ላይ ባደረጉት ንግግር የትግራይ ጦርነት የሁለት ወራት ጦርነት ነበር በማለት በትግራይ ላይ ላለፉት አምስት ዓመታት የቀጠለውን የዘር ማጥፋት ዘመቻ አቅለው ለማቅረብ ሞክረዋል ያለው ህወሓት የአብይን ንግግር በትግራይ ህዝብና ሞት ስቃይ ምን ያህል እያፌዘ እንደሆነና ና ለቅድሞ ጥፋታቸው ንስሐ እንደማይገቡ ያሳያል በማለት ጠንካራ የተባለ ክስ አቅርቧል። የግጭት ማቆም ስምምነቱ ከመቼውም ጊዜ በበለጠ አሁን ላይ አደጋ ላይ መውደቁን ዓለም አቀፉ ማህበረሰብ ማወቅ አለበት። ያለው ህወሓት የአፍሪካ ህብረት አደራዳሪ አካል ሁኔታውን ለመገምገም አስቸኳይ ስብሰባ እንዲቀመጥም ጠይቋል። ጠቅላይ ሚኒስትር አብይ አህመድ ማክሰኞ በነበራቸው የምክር ቤት ውሎ በትግራይ የተደረገው ጦርነት በወለጋ ከተደረገው አንጻር እምብዛም ነው ማለታቸው የሚታወስ ነው። የምክር ቤት አባሉ ደሳሌ ጫኔ በበኩላቸው ለጠቅላይ ሚኒስትሩ ባቀረቡት ጥያቄ በፌዴራል መንግስቱና በህወሓት ኃይሎች መካከል ያለው ግጭት ወደ መካረር መቃረቡን ማስታወሳቸው አይዘነጋም። የግብፁ ፕሬዚደንት አብደል ፈታሃል ሲሲ የኤርትራ ልዋላዊነቷንና የግዛት አንድነቷን እንድታስጠብቅ ግብፅ ድጋፍ ለማድረግ ቁርጠኛ መሆኗን ገለጹ። የግብፁ ፕሬዚዳንት አብደል ፈታሃል ሲሲ ካይሮ ውስጥ ዛሬ ከፕሬዚዳንት ኢሳያስ አፈወርቂ ጋር በተወያዩበት ወቅት ግብፅ የኤርትራ ጋር ያላትን ወዳጅነት ጠንቅራ እንደምታስቀጥልና ና የኤርትራ ልዋላዊነቷን ልዋላዊነቷ እንድታስከብር ድጋፍ እንደምታደርግ አረጋግጠዋል። ፕሬዚዳንት ኢሳያስ ግብጽ በአፍሪካ ቀንድ መረጋጋት ለማስፈንና ልማት ለማምጣት የምታደርገውን ጥረት አድንቀዋል። ሁለቱ መሪዎች የቀይ ባህርን ጸጥታ ለማረጋገጥና የባህር ትራንስፖርት ደህንነት ለማስጠበቅ በቅንጅት እንሰራለን ብለዋል። መሪዎቹ ለሱዳን ጦር ሰራዊት ድጋፍ መስጠት እንደሚያስፈልግ አጽንኦት ሰጥተው ከተወያዩባቸው ነጥቦች መካከል የሚጠቀስ ነው። የኤርትራው ፕሬዝደንት አምስት ቀናት ለሚቆይፈው የስራ ጉብኝት ካይሮ መግባታቸውን መዘገባችን የሚታወስ ነው። ክቡራን የአምዛራ ሚዲያ ዜና ቤተሰቦች ለአሁን የተመረጡ መረጃዎች ያደመጣችኋቸውን ነበሩ። ወዳችሁ ስለምትከታተሉ እናመሰግናለን። ጤና ይስጥልን።